ማን ነው እንደኔ ቤዛ በጣም ያሳዘነችው? የእውነት ስታለቅስ አሳዘነችኝ። ቸኮሌት የሆነች ቆንጆዬ ልጅ እኔ በጣም ነው መወዳት እችል ልጅ ግን ማለት ነው። እና ማርክ የሆነ ዱብ ዕዳ ይዞባት መጣለ እና አስደንግጧት፣ አለቀሰች። የእውነት እኔ እንጃ አላውቅም። አንዳንዴ መተዋወቅ ቀላል ነው። መተዋወቅ በቃ በጣም ሲምፕል፣ በጣም ቀላል። በየትኛውም ሁኔታ፣ በየትኛውም አጋጣሚ ከሰው ጋር ልትተዋወቁ ትችላላችሁ። መለየት ግን ሞት ነው። በጣም ከባድ ነው። በጣም ከምትወዱት ሰው ከሚወዳችሁ ሰው፣ ከምታስቡለት ሰው፣ ከሚያስብላችሁ ሰው አለ አይደል? አብራችሁ የሆነ ጊዜ ያሳለፋችሁት ሰው ጋር መለየት፣ እኔ በእውነት በቃ በጣም በህይወቴ የማለምደው ነገር እሱ ነው። በጣም ከባድ የሚሆነው ብዬ የማስበው በሰው ላይ በቃ ተለማምዶ ተግባብቶ ተዋውቆ መለያየት በጣም ከባድ ነው። መራራቅ የሚባለው ነገርና በጣም የሚያስጠላ ነገር ነው። ቤዛን ያን ነገር ነው ያየውባትና ለማርክ ያላትንም ቦታ ይቻለው። ብቻ መጨረሻ ላይ ያው አስቀኛለችም አሳዝናኛለችም፣ ተደብቃ እያለቀሰች ነበረ። በመጀመሪያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ ባላችሁበት ሰላማችሁ ይብዛ። ውድና የተከበራችሁ የእስልምና እምነት ተከታይ የሆናችሁ እህቶቼ ወንድሞቼ፣ ኢድ ሙባረክ ብያለው፣ ኢድኩም ሙባረክ ብያለው። እንኳን አደረሳችሁ። ደስ ይላል በዓሉ ሲደርስ። እንግዲህ ጥሩ የጾም ጊዜያት እንደነበራችሁ ተስፋ አደርጋለሁኝ። አሁን ደግሞ ለበዓሉ ደርሳችኋልና ለዚህ ቀን መድረስ ማለት ያው ታቆታላችሁ በምን ውስጥ እንዳለፋችሁና። ለማንኛውም ግን ጸሎታችሁ ተሰምቶ ሰምሮላችሁ እንግዲህ ኢድን በሰላም እንደተቀበላችሁ ተስፋ አደርጋለሁ። እንግዶቼ ኢድ ሙባረክ ብያለሁ እና ወደ ማርክና ቤዛ ስመጣላችሁ፣ ማርክና ቤዛ እንግዲህ ያው ብዙ ነገሮች አሉ እያሳለፉ ያው ደስታም አለ፣ የሚከፉበትም ጊዜ አለ። ምን አለ ብቻ ፍቅር አልጋ ባልጋ አይሆንም። ወይም ደግሞ አንድነት፣ ጓደኝነት፣ ቅርርብ ምንም አልጋ ባልጋ ሆኖ የሚያልፈ ነገር የለም፣ እና የሆነ ሰዓት ላይ የሆነ ነገር ሊፈጠር ይችላል፣ የሆነ ሰዓት ላይ ደግሞ ያ ነገር ሊቆም ይችላል። ምናምን አይነት ነገር ነው ያለው። እና እንግዲህ ቤዛ ማርክ ወደ ውጭ ሊሄድ ነው እንደሚታወቀው፣ ወደ ዱባይ ይሄዳል። ዋና አንደኛ ሚዜ ማለት ትችላላችሁ ማርክ ለነ አብርሽና ለሮታ ማለት ነው። እና ይሄዳል፣ ግን ቤዛ አትሄድም። ምክንያቱም ፓስፖርት ግን በነገራችን ላይ ኢትዮጵያ ውስጥ በጣም አስቸጋሪ ነው ለማውጣት በጣም ከሚባለው በላይ ብዙዎቹም ደግሞ አያወጡም። ማለት እንዲህ በድንገት የሆነ ቦታ የሆነ ሀገር ለመሄድ ሲባል ፓስፖርት አይኖራቸውም በብዛት ማለት ነው እና እንደውም አሁን አሁን ይሻላል፣ ሶሻል ሚዲያ ላይ ያሉ ሰዎችም ወደ ውጭ ሄደው የመዝናናት እድሉን ስለሚያገኙ ምናምን ፓስፖርት የመያዝ ምናምን ልምድ አል ያዙ እንጂ ከዛ በፊት ማንም ሰው በቃ ፓስፖርት የሚይዝ አይኖርም ነበር። እና አሁንም ቤዛ ፓስፖርት ቢኖራት ኖሮ ያው ትሄድ ነበረ ግን ስለሌላት እንግዲህ ማርክ ጥሏት ልሄድ ነው ማለት ነው ግዴታ ሆነና፣ ማለት ነው። እና እንደሚሄድ ታውቃለች፣ ግን ምንትኑ እንደብቃበት ነበር ፓስፖርቱን። እና ማርክ በቃ ቀርቶ ነበር ተስፋ ቆርጦ፣ ምክንያቱም ፓስፖርቱ ከጠፋበት በኋላ እንዴት ብሎ ይሄዳል? አንደኛ የሚሄዱበት ቀን ቅርብ ነው፣ ሁለተኛ ነገር ደግሞ ያው ፕሮሰስ አለው። በቃ ለምን ጠፋ፣ እንዴት ጠፋ፣ የት ጠፋ? ብዙ በቀማኝ የሆነ እንዴት ነው የሚባለው ሶስተኛ ሰው አምጡ ምስክር ምናምን ይባላል ብቻ አዛ ነው እና በዛ ምክንያት ደብሮት ነበር ግን ቤዛ ላስቻላትም አምጣታ ፓስፖርቱን ሰጠችው እና በጣም ደስ ብሎት ነበረ ለምን ደበቅሽብኝም ብሏት ነበረና። ብቻ መሄድ ፈልጋ ነበር፣ ግን እሱ ብቻ ነው የሚሄደው። ባይለያዩ ጥሩ ነበር። ዛሬ ደግሞ እንግዲህ ማዘር በነገራችን ላይ ታመዋል እያለነበረ ነበረ ማርክ ና እግዚአብሔር ይማራቸው ጨርሶ በጣም ምርጥ እናት ድንቅ እናት ነው ያለች እና እግዚአብሔር ይማራቸው ላለው። በዚሁ አጋጣሚ ቡታጀራ ደርሶ ከመጣ በኋላ እንግዲህ ፕራንክ አርጓታል ባጭሩ ሊሄድ እንደሆነና እዛ መኖር እንደሚፈልግ መንጃ ፍቃዱንም ሁሉንም አስተካክሎ እዛ መኖር መቆየት እንደሚፈልግ ነው የነገራት ና ቤዛ በጣም ነው የደበራት። በጣም በቃ የሆነ እንዴት ነው በጣም ነው የከፋት። እና እኔ ሄድም ቅርም አልልም፣ ግን እንደዛ ይሆን ምናምን እያለችው ነበር። እና መጨረሻ ላይ ተጨቃጭቀው ተጨቃጭቀው አንቺ እዚህ ውኜ በቃ እንደዚህ አድርጌ እንደዚህ እንደዚህ ምናምን በይ ምናምን እያላት ነበረ። እሷ ደግሞ ይነገር አልተቀበለችውም ና ደብሯት ነበር በጣም ከሚባለው በላይ። ትቷት ሲሄድ በጣም ነው ያለቀሰችው ተደብቃ። ከዛ ተመልሶ ይመጣለስ እያለቀሰችው በጣም በቃ ካሜራውን ስታየው የሳቀችው ሳቅ በጣም በቃ እኔ ራሴ በጣም ነው የሳኩትኝ። እና መግባባት በጣም ትልቅ ነገር ነው እና መለየት ደግሞ በጣም የሚያስጠላ ነገር ነው። ቤዛዬ ቸኮሌቷ አብረሃት ይዘሃት ሄድ እያላችሁ ብዙዎቻችሁም እንግዲህ ኮሜንት ስትጽፉ ነበር እና አብሮ መሄድ መምጣትማ ጥሩ እኮ ነው እነሱም ለመዝናናትም ጥሩ ነው አጋጣሚዎችና አጋጣሚ ተጠቅሞ ወጣ ብሎ ከሀገር መምጣት ደስ ይላል ግን ፕሮሰስ አለው። ፓስፖርት የሚባል ነገር አለ። ያለ ፓስፖርት የትም ቦታ በምንም በቀበሌ መታወቂያ፣ መቼስ የቀበሌ መታወቂያ ራሷሁን እኮ በጣም ችግር ሆኗል። እዚህ ኢትዮጵያ ብታዩ ማለት ነው። የእውነት እግዚአብሔርን ነው ምላ። በጣም አስ የቀበሌ መታወቂያ እዛው ቀበሌ እየኖራችሁ እዛው በቃ ሰፈር እዛ እየኖራችሁ ማለት ነው አይሰጣችሁም። እንዲህ በቀላሉ እዛ ሄደሽ አስጽፊ፣ እንደዚህ አድርጊ፣ ውጪ ውረጂ፣ እንደዚህ አድርጊ፣ በጣም ፕሮሰሱ በጣም ብዙ ነው፣ እንኳን ለፓስፖርት ማለት ነው። በእርግጥ ፓስፖርት አሁን ላይ ብሩ ውድ ነው ምናምን ነገር ወረፋው በጣም እስከ ጥግ ድረስ ነው ያለው፣ እንጂ ይሻላል። እንዲያውም ከቀበሌ መታወቂያ ፓስፖርት ይሻላል ብዬ ነው የማስበው። እና ፓስፖርት ከሌላት በአጭሩ ልትሄድ አትችልም ለማለቴ ነው። ግን ያው ዋናው ፕሮግራም፣ ዋናው ጥሩ ጊዜ የሚኖራቸው ብዬ የማስበው በስደት ያው በስደት ያሉ እህቶች አሉ። በተለይ ዱባይ ላይ ያሉ በጣም የሚደግፏቸው ለነ አብርሽ ለነ ሩታ ደስታ የሚጨነቁ የሚወጡ የሚወርዱ በጣም መልካም የሆኑ ልጆች አሉ እና እነሱ ባሉበት መሆኑ ደግሞ ደስታቸውን አብሮ መካፈላቸው በጣም ትልቅ እድለኝነት ነው ብዬ ነው የማስበው። እድለኛ ናችሁ እንግዲህ እኛንም ያው እኛ እንግዲህ ቡታጅራ፣ እኔማ እንደምንም ብዬ መገኘት ፈልጋለሁ ከና አብረሽ ሰርግ እንዴ ለምን ይቀርብኛል? የእውነት ነው እኔ እንዲ አቆራርጫ ሀገር ከሀገር ሀገር አቆራርጫ አቆራርጫ በባቡርም ይሁን በመርከብም ይሁን በጀልባም ይሁን እየቀጸፍ ሂጄ የእና አብረሽና የኖርታ ሰርግ ላይ መታደም ፈልጋሉ። የእውነት ይህን ምላችሁና በጣም በጉጉት መጠብቀው ቀን ነው። ለማንኛውም ግን እንግዲህ በዱባይ ላይ ጥሩ ቆይታ ይኖራቸዋል ብዬ አስባለሁ። ከዛም ደግሞ ወደ ሀገርም ሲመለሱ አቅም የሌላ በጣም ውድ ነው በነገራችን ላይ ትራንስፖርት አለ፣ ብዙ ወጫ አሉ፣ በጣም ብዙ ወጪዎች አሉ ና አቅማቸው የሚፈቅድላቸው ሰዎች ነው የሚሄዱት ብዬ ነው ማስቡ እንጂ አቅማቸው የማይፈቅዱ ሰዎች በቃ ኢትዮጵያ መሳተፍ ይችላሉ። አሉ የመልስ ፕሮግራሞች አሉ፣ ዋና ሰርጎ አለ። አሁን የቀለበት ፕሮግራም ነው የሚደረገው። ለማንኛውም ግን ፏፈሽ ብላችሁ እንግዲህ ጥሩ ጊዜ አሳልፋችሁ እንደምትመጡ ተስፋ እናደርጋለን። የኔ ቆንጆ ደግሞ ቅመማ ደግሞ ማለት ነው ብትሄጅኛም ደስ ይለን ነበር። ከማርክ ጋር ባትለያዩ ጥሩ ጊዜ አሳልፋችሁ ና ምትመጡ ደስ ይለን ነበር። ግን ደግሞ ፓስፖርት የሚባል ነገር አለ። ስለዚህ ዋናው ዋናው ነገር ኢትዮጵያ ውስጥ ነው። እኔም ተናገር ያለሁ በቃ፣ ተመርቀው የእናቶቻቸውን ጉልበት ስመው፣ እኔ አላውቅም የእነሱ ፍቅር የሆነ ፊልም ነው ማለት እንዴት ነው? ዝም ብሎ ህልም ነው፣ በህልማችን ምናምን ነው የሚመስለዋ፣ ግን እውን ሆኗል። በቃ እሁን እውን፣ ያ ሁሉ ጊዜ፣ ያ ሁሉ ረዥም ስንት፣ አንድ አመት አለፋቸው። በጣም ምርጥዬ፣ በጣም ብዙ መከራዎችን አሳልፈዋል። አንዳንዴ ፍቅር ምንም አልጋ ባልጋ የሆነ እኔ የሆነ ፍቅረኛ ሆኖ ሳይጣሉ፣ ሳይታረቁ፣ ሳይጨቃጨቁ ምን በቃ አልጋ ባልጋ ሆኖላቸው የመጡ ሰዎች የሉ አላቅም። ደግሞ ፈተና ሲኖርበት ነው ፍቅር የሚጠነክረው፣ ይበልጥ የሚግባቡት፣ ይበልጥ የሚቀራረቡት ብዬ ነው የማስበው። እና በብዙ ፈተናዎች በብዙ መከራዎች ውስጥ አልፈው እንግዲህ ዛሬ ላይ ሰርጌ ሰርግሽ በቃ ህይወት ሊመሰሩት ነው። አንድ ቤት አንድ በቃ አንድ ጎጆ በቃ ተጣምረው ሊኖሩ ነው እና በጣም ትልቅ ደስታ ነው ለቤተሰብም ለሩታም ለአብረሽም ትልቅ ክብር ነው ብዬ ነው የማስበው። ና ወግ ማዕረጋችሁን አይታችሁ ደግሞ ልጃችሁን ልጅ የልጅ ልጅ ልጅ ልጅ ልጅ ለማየት ያብቃችሁ። የምሬ ነው ከልቤን የመረቅኳችሁ። ና ቸኮሌቷ በጣም አሳዘነችኝ፣ አሳቀጅኝ። ለማንኛውም ግን ኢትዮጵያ ውስጥ ፏ ብለሽ ብልጭ ብለሽ በሚገርም ቆንጆ ረዥም ቀሚስ ውብ ሆነሽ የሰርጉ ቀን ትገኛላችሁ ብዬ አስባለሁ ከማርክ ጋር ለማንኛውም እንግዲህ መልካም ጉዞ ማርክ ራሱ ሳቆ በጣም ነው ያሳቀኝ በጣም ነው የተዝናናባት ማርያምን ተመልሶ ሲመጣ እያለቀሰች የኔ ቆንጆ አታልቅሺ እና ይሄን ነው ልላችሁ ምችለው አብራችሁ ስለነበራችሁ አመሰግናለሁ ማርክን ቤዛን የምትወዱ ሰዎች ላይክ ሼር ሰብስክራይብ አድርጉኝ አብራችሁኝ ስለነበራችሁ አመሰግናለሁ ሰላም ቆይልኝ ወዳችኋለሁ